አቤት ምን አባሽ ሆነሽ ነው? እየጠረሁሽ። ደሞ አሃ ውጭ። አቤት አልኩህም አይደል? አሁን ወደ ከተማ ከእጅ እስክመለስ ከብቶችን እየተመለከትሽ በል። እሺ። ደግሞ ደሞና አባባ፣ ዛሬ ነው ሌማቱን አብልቶ የምጨርሱ። እሺ። በል ወደ ከተማው ከርክስ፣ እንደው መልፌ ይዘህልኝ ና። ጆሮን ሰፍ ቢሆን እሺ እየሰጡኝ እንቀበላለሁ። እንግዲህ በል በይ። ደህና ወይ፣ እየተመለከትሽ እሺ። ደህና ወይ በይ። ደህና ወይ በል። አይ ተበለጠ አረ በለጠ፣ ምን ሆነህ ነው? ሆን ያገርከው። በል አሁን መልስልኝና ስጨርስ መልስልሃለሁ። እሺ ለቋለሁ፣ እሺ ለቋለሁ። በልሺ አይድ እንደው ስቀመጥም ስነሳም እንደው እሱን ማስብ እን የትኛው ጠንቋ ሄዶ አስነክቶ ነው? እናንተ መከራ ሌላ አልወትም በኋላ። ሊያ ጫንዬ፣ ወየ፣ ደህና ነህ ወይ? ደህና ነኝ። አንቺ እንደምን ነሽ? አንቺ ደህና ነኝ። ምነው ጥፍት አልክብኝ ሰው? አረ ደህና ነኝ፣ እንደው አንቺ፣ ስራ ይዤ እኮ ባተ ሊሆኝልሻለሁ። አንተ እና እንደው ቢሆን እንደው እንዲህ ጥፍት ይባላል? በላ አሁን ወደ ሰፈር ብቅ አትልም? አሯ ተይ እንጂ አንቺ ቤተሰቦች ሽስ በይ፣ ረዳት አንተ ደግሞ እና በይም፣ ሌማቱን ሊያወጡት ሄደዋል። ወንድም ጋሸም የለም፣ ያወደሉ ወንድም ሽስ በይ፣ እሱም ወደ ገበያ ሄዷል። የለም፣ ዝም ብለናማ እና ማንም የለ ነው የምትይኝ? ዋ እኔስ እነሱ እያሉ ነው አላለሁ። እሺ በቃ መጣሁ መጣሁ። ቻቺ ትምባለን፣ ትምባለን፣ አረ ትምባለን! ምን ሆና ነው? ዞ ስልክ ልደውልላት እንጂ። ሃሎ ትንቧለን ነኝ እንጂ ጭሩ ላይ ነኝ እኮ አራንቺ ነኝ እናስገቢ። እሺ፣ ና በልጫን በዚህ በኩል እሺ። በልዳት ወርክ እሺ። ሰው እንደሆነ እናቴ ምቀኛ ነው። ደህናኒ ደግሞ ምንድን ነው ብላ ልሳ አንቺ ሽንኩርት ነገር አለም አለው ብዬ ብርዱ በረደኝ። አሁን ሽሮ በቅሜ ሰርቻለሁ ይላል ያደረ ቃሪያ፣ አይዞ አሁን ስትበላ ይሻላል።

አንተ እናቴ፣ እሩጠው ወደዛ ነው የምትሄዱ? ቡታንታ እንዳት ልበሱ ተብሎ መንግስቱ ከለከል ከለከል አላሉም እንዴ? ያ እሱ ደግሞ ምን ብሎ ነው ደሞ የሚከለክል? እኛው ዝዘ እናምርበታለን እንጂ። ሶውስቲ እንደው ወስነዋል አሉ እዛው ፍርድ ቤት፣ ቡታንታ እንዳትለብሱ ለብሱ ተብሎ ቶ ወሬ ነው። እና እንደዚህ የምትታጠብ ወዴ ልትሄድ ነው? ወደዛ ወደ ከተማ ለህር ነበር ረፈደብኝ። እንሂድ አብረን ተጌይዘን ታገይዘን እንሂድ እንጂ በል ህድን ደርስብሃለሁ። በል እንግዲህ አስ በል ድረስብኝ። ብሩን እዛኛው ኮቴ አይደለ ትቼው መጥቼ። እኔ ደግሞ ባርዝኑ ብቻ አመስለኛል። አዬ እኔ ነገር እንዲያው ምን ቀጭቀጭቀኛለ ትዳር ትዳር ትላለች። ስንቶች አየናችሁ ትዳር ይዘው የት እንደደረሱ። ቋርሆ ቶሎ ቶሎ በጭሻ ምን ሆነሻ? ተረጋግኝ። እኔ እንደሆነ አለው ልጅ ስበ አምጫው እስኪ ደቡ ምን አይነት ዘመን ደረስ እንደው እ አሁን ለምን ለምን ነው የማደርገው ደው አንድ በኩል ለማዳበሪያ አይሉናል፣ በአንድ በኩል ታመሳ እንታከም ደግሞ ለጤና ምንድን እረ እንደው ምን አይነቱ ዘመን ነው የደረስነው? ባላገር አይኖር ባላገር የሚገፋበት ዘመን እንደው እንዳይወርቅብኝ እስኪ ደግሞ እ ትንቧሌ አንቺ ትንቧሌ! አቤት። ማን መጥቶ ነበር? ወይ ማን መጣ? አባባ መጣ እንዴ? ኧረ አልመጣም። ምን አየህ ደግሞ እሱም አይደል? አይ የማን ጫማ ነው ብዬ ነው። ከከተማ የመጣችው ጓደኛዬ ለወንድሟ ወደ ከተማ ጫማ ልታሰፋን ተነው ነው እንዴ? አዎ ጥሩ እንግዳውስ ጫማ ብቴ ስሬም ኧረ በጣም ነው የሞቀኝ ዛሬ እስኪ ልቀይር እዛ ጓዳ ነበር አይ እኔ አመጣልሃለሁ ተወው ቁጭ ወንድም

ብትሄድ ይሻላል። ግድ የለም ይልቁንስ ገብተሽ ቡና አፍይና ጥጥፍን ብትነድ አይሻልም? ይሻላል። እሺ፣ እስኪ ወደ እዚህ። ሴትና ወንድ ተራርቆ ትደርሳል ብለች ነው። እና እንዴት ነው በይ። እና እንዴት ናት ጓደኛ ሸጋ ጓደኛ ያለች የተጫወትን ተጫወቱ። እሺ፣ ድነት ነው። ባል ምናምን አላልሽም እንዴ? ዋን እንዲ ባል ይገኝ ብለህ ነው ተፈለግሽ፣ አይጠፋም። ኧረ እናቴ ኪዳነ ምሕረት፣ እናቴ ቅድስት ድንግል ማርያም እርጅኝ። ወይኔ ጉዴ ፈላ